በአማራ ክልል ተባብሶ በቀጠለው ጦርነት በክልሉ የተለያዩ አካባቢዎች አሁንም ውጊያዎች ሲቀጥሉም ጠቅላዩ ደግሞ በክልሉ መዲና ባህር ዳር ከተማም ዛሬ ተገኝተዋል። አብይ አህመድ በባህር ዳር ከተማ በመገኘት እንደተለመደው ብስክሌት ለማሽከርከር ቢሞክሩም ሌሎች ከተሞች ላይ እንደሚያደርጉት ረዥም ርቀት መጓዝ እንዳልቻሉን የተሰማው። ለመሆኑ በባህር ዳር ከተማ ምን ገጠማቸው የሚለውን በቆይታችን የምታደምጡት ይሆናል። ኤርትራ ከፋኖ ጋር ግንኙነት አለች በሚል በቀረባት ከዙሪያ ምን ላይ ሰጥታለች? የፕሬዝዳንት ኢሳያስ አፈወርቅን የተለመደ ንግግር እያጣቀሰ የዘገበው የሀገሪቱ ጋዜጣም የጦርነት ጉሰማው ቀጥሏልም ሲል አንስቷል። በዝርዝር እንመለከተዋለን። ይህ በእንዲህ እንዳለ የአገዛዙ ቁልፍ ሰው ለኢትዮጵያ ሕዝብ ጥሪ አስተላልፏል። በመልእክታቸውም ወደ ወ ያገባኛል የምትል ተነስ ብለዋል። ይህም በስፋት የምንመለከተው ሌላኛው መረጃችን ነው። ይህ ዱካኒውስ ነው። ዱካኒውስ አስቸኳይና ወቅታዊ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባርስቻ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን ወደ እናንተ ክቡራን ቤተሰቦች በስፋት እናደርሳችኋለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ልትቆዩ በትህትና እንጠይቃለን። አሁን በቀጥታ ወደ መረጃዎች እናልፋለን። በአማራ ክልል የሚካሄደው ከባድ ትንቅንቅ አሁንም ተባብሶ ቀጥሏል። በሰሜን ወሎ ዞን መቀመጫ ወልድያ ከተማ ዙሪያ ባሉ የጉባ ላፍቶ ወረዳ ቆቦ፣ ቃሊም በተለይ ደግሞ በመርሳ አብሮ ወረዳ ስር የምትገኘው መርጦ ከተማ ወጠቅና እዜት በሪያ እያገዙ ሰራዊት ንጹሐን ህዝቦችን ጅምላ መጨፍጨፉ ተሰምቷል። ሰሞኑን ከወልዲያ ከተማ በቅርብ ርቀት መቻሬ እስከ ሲሪንቃና መርጦ ከባድ ሰባዊና ቁሳዊ በአጠቃላይ ወታደራዊና ፖለቲካዊ ቅሳሬ የደረሰበት ያገዙት ቡድን ንጹሐንን ኢላማ ያደረገ ጭፍጨፋ እየፈጸመ ይገኛል ሲሉም ምንጮች ከስፍራው አድርሰዋል። ከዚህ ጋር ተያይዞም መጋቢት 7 ቀን 2017 ዓ ም ንጋት ጀምሮ ቀን ሙሉ ከወልዲያ አላሙዲ ስቴዲየም ማርማቅ ቀን ማብሪያ በተጠመደ ሶስት መድፍ እንዲሁም ህዝቡን ለመጨፍጨፍ አመቼ የሆነ ቦታ ላይ በተጠመዱ የተለያዩ ሞርተሮች በርካታ ንጹሐን መጨፍጨፋቸውም ታውቋል። በዚህ አካባቢ በርካታ ቤትና ንብረትም ወድሟል የተባለው። ከዚህ በተጨማሪ መርጦና ዜት ዙሪያም በርካታ ደን እየተቃጠለም ይገኛል ሲሉ የአካባቢ ምንጮች ሲገልጹ፣ መርጦ ሚካኤል ቤተክርስቲያንም እሳቱን ሊደርስና ሊያቃጥለው ስለሚችል ናሪዎች እሳቱን ለማጥፋት ተከልክለው ባሉበት ሁኔታም ድምፃቸውን እያሰሙ ይገኛሉም ብለዋል። የአገዛዝ ጦር ይህን ሁሉ ጭፍጨፋና ግፍ እየፈጸመ ያለው የፋኖ ሰራዊት አካባቢው ላይ በሌለበት ሁኔታ መሆኑ ደግሞ ጭፍጨፋውን ንጹሐን ኢላማ ያደረገ ለመሆኑ ማረጋገጫ ነው ተብሏል። አንድ አካባቢ ላይ ባሉ ሰባት ንጹሐን ሰዎች ላይ በተፈጸመ የቦምብ ጥቃትም አራት ተሰውተው ሶስቱ መቁሰላቸው ሲታወቅ፣ ከጭፍጨፋው የተረፈው ህዝብም መርጦ ከተማና አካባቢውን ለቆ ተሰደዋል ነው የተባለው። በከባድ መሳሪያ ጭፍጨፋው በተጨማሪ ሰራዊቱ ቤት ለቤት እየዞረ ፋኖን ትደግፋላችሁ በሚል ሰበብ መኖሪያ ቤቶችንም እያቃጠለ እንደሚገኝ ተጠቁሟል። ይህ በእንዲህ እንዳለ በክልሉ የተለያዩ አካባቢዎች አሁንም ውጊያዎች ሲቀጥለው ጠቅላይ ደግሞ በክልሉ መዲና ባህርዳር ከተማም ዛሬ ተገኝተው ነበር። አብይ አህመድ በባህርዳር ከተማ በመገኘት እንደተለመደው ብስክሌት ለማሽከርከር ቢሞክርም ሌሎች ከተሞች እንደሚያደርጉት ረዥም ርቀት መጓዝ እንዳልቻሉም ይሰማውም። እንደ አካባቢ ምንጮች ከሆነም ከአቶ ተመስገን ጥሩነህ ጋር ብስክሌት ሲያሽከረክሩ በነበረበት ሰዓት ፋኖ የሞርተር ጥቃት ሊያደርስ ይችላል በሚል ፍራቻም ማቆማቸው ተሰምቷል። ብስክሌት መጋለቡንም ከፎቶግራፍ ፍጆታ ውጪ የሚፈልጉትን ርቀት እንኳን መሄድ እንዳልቻሉም ይሰማውም። ባህር ዳር ከተማን በርካታ ባለስልጣኖች በተለያየ ጊዜ በመሄድ ክልሉ ሰላም መሆኑን ለመስበክና የፕሮፓጋንዳ ስራ ለመስራት የሚጠቀሙባት ከተማ ከሆነ ሰርባብታለች። በሌላ መረጃችን ኤርትራ ከፋኑ ጋር ግንኙነታለች በሚል የቀረበባትን ክስ አስተባብላለች። የፕሬዝዳንት ኢሳያስ አፈወርቄን የተለመደ ንግግር እያጣቀሰ የዘገበው የአገሪቱ ጋዜጣ የጦርነት ጉሰማው ቀጥሏልም ሲል አንስቷል። የአስመራው አስተዳደር ከቅርብ ጊዜ ወዲህ ያለማቋረጥ መግለጫዎችን፣ ማስተባበያዎችንም የተለያዩ ክሶችን እያሰማ ይገኛል። የጦርነት ቅስቀሳዎች እየተደረጉ ቢነው በሚል የሚወነጀለው የኤርትራ መንግስት በእድሜ የገፉ ዜጎችን ሳይቀር ክተት በማቦጅና የውጭ ጉዞዎችን እገዳ በመጣልም ጭምር እንዲሁም የሜካኒክ ታይሉን ከሱዳን ድንበርና ከማእከላዊ ኤርትራ ወደ ኢትዮጵያ ድንበር ያዘዋወረው ለምንድን ነው የሚለውን በተመለከተ ግን ምላሽ ይሰጥ አይስተዋልም። የሆነ ሆኖ ከማስታወቂያ ሚኒስትሩ ባሻገር ተከታታይ ማስተባበያና የአቋም መግለጫዎች እንዲሰራጩበት እየተደረገ ያለው የሻዕቢያ ልሳን ሀዳስ ኤርትራው ጋዜጣ ነው። የኤርትራን ወቅታዊ አቋም የተመለከተውን የጋዜጣው ሐተታም አዲስ አበባ ላይ የሚገኘው የኤርትራው ኤምባሲ ጭምር መንግስታዊ አቋም መሆኑን በሚያረጋግጥ መልኩ አጋርቶ ታይቷል። ከሰሞኑ እንደተስተዋለው ሁሉ የሀተታ የኢሳያስ አፈወርቂን የኛ ያልሆነውን አንፈልግም፣ የራሳችንንም አንሰጥም የሚለውን የተለመደ ንግግር ያጣቅሳል። እንዲያ ያለ ንግግር ያላቸው ፕሬዚዳንት ኢሳያስ አፈወርቂም የትግራይ ሉዓላዊ ግዛቶች ወስደው ጦር አስፍረውባቸዋልም እየተባሉ ይታማሉ። የብልጽግናው አገዛዝ ያቀረበላቸውን ግብዣ ተጠቅመው የራሳቸው ያልሆነን ፋብሪካና ታንክ ማጓጓዛቸውም የሚታወስ ነው። ሐዳስ ኤርትራ ጋዜጣ ግን የእኛ ያልሆነውን አንፈልግም የራሳችንንም አሳልፈን አንሰጥም ሲል ዘግቧል። በቅርቡ ጦርነቱ የማይቀር ነው፣ የምስራቅ አፍሪካ ነባራዊ ሁኔታ ሊቀየር የሚችል አውዳሚ ጦርነት በቅርቡ ሊነሳ ይችላል በሚል እየተናፈሰ ነው ሲልም ጋዜጣው ስለ ቀጣዩ የኢትዮ ኤርትራ ጦርነት ያስቀምጣል። በኤምባሲዎች በኩል ሳይቀር የተጋራው የሻቢያው የአቋም መግለጫም ከዚያም በብልጽግናው በቁል ተደጋግመው የቀረቡብን የሚሉ ክሶችንም በማስተባበል ይቀጥላል። ቀዳሚው ጉዳይ ኤርትራ የፋኖዎችን ደገፈች የሚለው ሲሆን፣ ሁለተኛው ደግሞ የህወሓት አንዱ ወገን ጋር ትገናኛለች የሚለውን ያነሳል። ኤርትራ ከግብፅ ከሳውዲ አረቢያ ውዘት ጋር ተቀናጀች እየተባለ ጩወቱ በረታብን የሚለው የጋዜጣው ዘገባም የወጣቶች ምድረ በዳ ያደርጋትን ኤርትራንም በየብስ በባህርና በሬሶችም የተትረፈረፈ ሀብት ያላት ስትሆን የታደለ ህዝቡ የእሱ ያልሆነውን የማይፈልግ ፈልጎም የማያውቅ ሲል ያብራራል። ይህ በእንዲህ እንዳለ የአገዛዙ ቁልፍ ጄኔራል ሰራዊቱ ለሁለንተናዊ ግዳጅ ዝግጁ ሆኖ እንዲጠብቅ ጥሪ አቅርበዋል። ከሰሞኑ በሁሉም አቅጣጫ የተከታተል ያለው የጦርነት ነጋሪት ድምፅ ጠቅላዩን ጨምሮ ወሳኝ የሚባሉ የወታደር አዛዦችን ጭምር ጭንቅ ውስጥ ከጥቷል ነው የተባለው። በአንድ በኩል የኤርትራ ወደ ኢትዮጵያ መጠጋት፣ በሌላ በኩል ፋኖ ከሰሞኑ ባደረገው ጊያ ድል ማስመዝገቡ፣ በተለይም አብይ ከጄኔራሎቹ ጋር በወሰዱ ግንጓማም ፋኖ እንዲህ እንደ አዲስ ሊጎ መራ የቻለው አንዳች ምክንያት ይኖረዋል ብሏል። እንደ ምንጮች ገለጻ ከሆነ ደግሞ የብልጽግና የሰሞኑ ግምገማ ኤርትራና ፋኖ ላይ ያተኮረ እንደነበር ነው የገለጸው። በአማራ ክልል በሚካሄደው የሚገኙ እርስ በርስ ጦርነት ግንባር ቀደም ሆነው እየመሩ ከሚገኙ ጀነራሎች መካከል አንዱ የሆኑት የምስራቅ ህዝብ ዋና አዛዥ ጀነራል መሐመድ ሰማም ሰራዊቱ ለሁለንተናዊ ግዳጅ እንዲዘጋጅ ጥብቅ መልእክት አስተላልፏል። ክቡራን ቤተሰቦች ከዱካ ኒውስ ለሰዓቱ የነበሩን አጫጭር መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት በሰላም ቆዩኝ።